ከዚህ በኋላ እንዳውም በጣም ብዙ ስራ ይጠበቅብናል። ረፊ አንድ፣ ረፊ ሁለት፣ ረፊ ሶስት በቃ ብዙ ነገር ይጠበቅብናል ምናምን ብለሽ የቤት ስራ ምናምን ባልሆነ ኖርማል ሰላም፣ እንዴት ነው? አብሬ ተማርክችሁ። ስነ ስርዓት ስነ ስርዓት ባለው መልኩ እዚህ ጋር ነበር የቆመው እሱ። እንዴት ነው ምናም፣ ደህና ሰላም አለ። እኔ ከሌላ ሰው ጋር ስታስታውቀኝ እንደዚህ ነው የሆነች። ራሴ ስራ ጀምሬ አብረን ነው ማለት እንደ አንተ እኔ እና እሱ እኮ ማለት በቃ ስንት ዓመት ምን ማመት ቢሆንስ አብረን አንተ፣ ምን በጣም ታሪክ ነው ማረገው። ይሄን ሰውዬ ታሪክ ነው ማረገው ነይ ነው ቦታ ነው ታሪክ። ዛሬ ባሏ ነኝ። ሰላም ሰላም ሰላም። እንዴት ናችሁ ድና? የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ናችሁልን? እንዴት ቆያችሁልን? ሳምንቱ እንዴት አለፈ? እንዴት ናችሁ? ለኔኛ እግዚአብሔር ይመስገን እጅግ በጣም ደህና ነን። እናንተን በያላችሁበት እሺ፣ እኔም ባያለሁበት ሰላሜ ጥሩ ነው። እናንተን በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም ነው የኔ ተወዳጅ ቤተሰቦች ማንንም እንዳሰሙ ለምን ድን ነው ግን ቪዲዮ ሰላም። በምን ድን ነው ሰላም። እና ሰላም ሰላም። በጣም ደህና ነኝ የኔ ቤተሰቦች፣ ናፍቃሽን ነበረ እንግዲህ ከስንት ቀን ቆይታ በኋላ ምን መሰላችሁ መሰላችሁ ማለት ነው። ቤተሰቦች ሰሞኑ በጣም እያናደድኳት ነው። አይ ነው ለናንተ ባሳያችሁ ምናምን ደስ ይለኝ ነበረ ግን በቃ አልገኝም ምናምን አለችኝ አትሉ ግን ዛሬ በቃ በዚህ ሰሞን ስለጠፋች ያው ትላንትም ከትላንት ወዲያም ከዛም በፊት አልነበረችም ዩ እና በጣም የት ነበርኩኝ? የት ነበር እናትና አባትሽ ቤት እ ነው እኔ ሽ ቤት ስራ አለብኝ አልወጣም ያልሽኝ፣ አላልኩም ሪካርድ የለኝም፣ ግን ቤት መጥቼ ያወራሽውን ወሬ ከፋዘርሽ ወይም ከማዘርሽ እጠይቃለሁ። ምን ብላለች? ትላንት ስልክ ስታወራ ምን ብላ ነበረ? እኔ እኮ ከመሞታቸው በፊት አንቺ፣ ምንድነው ይህንን ተረቱ ለትገኝ ነው አንድ ነገር በሆን ከሷ ራስ እንዳትወርዱ እሺ። ቪዲዮ ያዙት ፈለኩ እኔ ነኝ። ግን እኔ ምንድነው በቃ ቤተሰቦች በውስጥም በዚህ መክሰስ፣ በቃ መክሰስም ደግሞ ይሄ አሁን ድሮ ነበር ድሮ ድሮኛ ድሮ በእኛ ዘመን በንጉሱ ዘመን ነበረ መክሰስ የሚባል ነው። አሁን መክሰስ ከየት መጡ? አሁን ምሳ የሚጋብዘኝ ሰው ጋር ሄዳለሁ። እሺ፣ ምሳ የሚጋብዝኝ ሰው ጋር ስትሄጂ እኔም እመጣል። እኔንም ይጋብዘኛል። አልፈልግም። አንቺን ምሳ ጋብዘሽ ማለት እኮ እኔም መጥቻ አብሬ ምሳ በበላ እኮ በቃ ምንም ሰው በጣም ደስ ይለል። ሰው ደግሞ በባህሪው ደስ የሚል ነው። አሁን ይኸውልሽ ለምን እንዳመጣሽ ልንገርሽ። በቃ ይኸውልሽ አንድ እንትኑን ውቅይ በውስጥም በውጪም በአንቺ በጣም በቃ ከእኔ በላይ አድናቂ አግኝተሻለና፣ ዩ በፖስት እሱ እኔ በነገርሽ ላይ ከአንቺ በፊት እኔ ላይ ነበርኩ። ይሄ በመውደድ በመውደድ እኮ ማለት ነው። የሚወዱን ውደታችንን ነው። አረ ያንቺ ያጣ እንደዚህ የሚባል ነገር የለም። እሺ፣ እኔ እና አንቺ ማለት እሺ፣ እና ነው አንተ ነው ዛሬ አመጣሁሽ ለምንድን ነው? ልንገርሽና፣ ወደ ቤት ይሸኝሻለሁ። ዛሬ አመጣሁሽ ለምንድን ነው? በቃ ናፈቀችን ምናምን፣ የት ሄዳ ነው? ምን ሆና ነው? ምን የተፈጠረ ነገር አለ እንዴ ምናምን ሲሉኝ ውዬ፣ ነገር ወደ የትዬ፣ ወደ የትዬ ነው አልኩኝና እኔ በቃ አንቺ እንደዚህ እንደዚህ ብዬሽ አስጨንቄ የጠራሁሽ። በነገራችን ላይ አሁን ስንት ሰዓት ነው? በጣም እንትን ነው፣ ገና ነው ሰዓት ማለት ሊመሽ ነው። እና በጣም አጣድፌ ነው የጠራኋት። አልተመቻትም ነበር። እንዳልተመቸሽ ምናምን ደግሞ ተናገሪ እኔ ይኸውልሽ አንቺ መጠፋሽ ቁጥር እኔ መጨነቅ የለብኝም የኔ እንቁ። ቤተሰቦች ስለኔ ተጨንቃችሁ እና አስባችሁ ለጠየቃችሁኝ ሁሉ እኔ በጣም ደህና ነኝ። እናንተ መሳሰለ እንቁ እንቁ ሌጥና ስላለኝ በጣም ነው የማመሰግነው። አለሁላችሁ። ግን ከዚህ በኋላ እንዳውም በጣም ብዙ ስራ ይጠበቅብናል። ረፊ አንድ ረፊ ሁለት ረፊ ሶስት። እሺ በቃ ይሁን ዝም ብላለሁ። እሺ፣ አይ በጣም ብዙ ነገር ይጠበቅብናል ምናምን ብለሽ የቤት ስራ ምናምን ልትሰሪብኝ ባልሆነ፣ የኔስ ግን ለማንኛውም፣ ቤተሰቦች ምንም አልሆነችም፣ ደህና ነች። ጠፍተሃል የመጣችው ማነው? ጠፍተሃል አይደለም፣ በሰላም ነው እና ቤተሰቦች

በቃ አንቺ ግን በጣም እኔ እኮ ሁሌ ጓደኞች ይሉ ነበር። ነው አሳልፈን ስንት ነገር አሳልፈን አመት ላይ በጣም በቃ እኔ ማለት አልጠበኩም ጭራሽ እንደዚህ በጣም ተለውጠሻ እግዚአብሔር ደስ ይላል። በጣም ስራ ጀምሬ ራሴ ማለት

ወይ ምን አልከኝ? ቪዲዮ እየሰራ ነው። ቪዲዮ እንጨርስ እና አብረን እንሄዳለን። እሱ ወይ ክላስ ጓደኛሽ ነው። እንትን ሁሉ ጠፋብኝ እኮ እኔ፣ ማለት በቃ ገርሞኛል። ጌታ አልጠፈኩም እንደዚህ ጭራሽ። እኔ ያኔ እኮ በቃ ልጅ እያለን ግማሹ ከሀገር ውጭ ግማሹ እዚህ ሆነን፣ እኔ እና አንቺ ግን እንዲመራረቃችን አይ ቲንክ ፕሮሰስ ጀምረው ከሀገር ውጭ ነው ነገር እንትን ብዬ እንግዲህ ደስ ይለኛል። ምንድን ነው የሚለው? ምን ምን አልከኝ? ከዚህ በፊት ክላስ ላይ እንኳን ስንቶ አባፋፍሎ ነው የሚለው

አይደለው አይደለው እንዴ ስነ ስርዓትን ፍቅረኛሽ ፍቅ ጓደኛዬ ነው ጓደኛዬ ነው አንቺ በቃ ፎቶ አንሳን ለማስታወሻ ምን ስለሆንክ ነው ፎቶ ማነሳ አንድ ፎቶ አንስተን ምን ችግር አለ? አባቴ ምንድነው? ምን ትሆናለህ? ምን አላነሳም። ምን ስለሆነ ነው የማነሳው ፎቶ? ምን ችግር አለው ብታነሳ? አንተ ምን አታውቅኝም ማር፣ እኔም አላውቅም። አብረን ተምረን ስንት ነገር አሳልፈን ዛሬ እንደዚህ መንገድ ላይ ላግኝ፣ ጭራሽ ፎቶ አላነሳም። ምን ትሆናለህ? አንድ ፎቶ ብታነሳ ምን ትሆናለህ? ዮቆ አይደለም ደግሞ እኔ እኔ እየገፋው አይደለም። ክላስ አንቺ ምን አብሬ ሰው የለም ጊዜ ያሰብነው ነገር ይሳካል እንደዚህ

ስነስርዓት ለምን አይኖርም? ግን ስነስርዓት ለምን አይኖርም? አንተ ስነስርዓት ልታስተምሪኝ ባልሆነ እንጂ አንቺ ስነስርዓት አጣሽ እኮ። አንተ ምን ችግር አለው አሁን አንድ ሁለት ፎቶ ብንነሳ ምን ችግር አለው? ዝም ብሎ በቃ ለምን አንተ ስነስርዓት አይኖርም? በቃ እሺ፣ ማስታወሻ የሆነች ነገር የምን ማስታወሻ ልስጥሽ? እኔ ከማዘር የተሰጠኝን እኔ ላንቺ እንትን ልበል። ስለ ስርዓት የለም ስለ ስርዓት የለም ስለ ስርዓት የለም ስለ ስርዓት የለም በቃ አንተ ፕራንክ አታውቅም። እንዲ ሲጀመር መጀመሪያ ነገር ለይተህ እንትን አትልም፣ እንደ ምን ቱ ደህና ነህ አንተ ምን ሆነ ነው? ፕራንክ አታውቅም እንዴ? አንተ ሲጀምር መጀመሪያ ነገር አታጣራም? ምንድን ነው ምንድነው? ለምድር ምናምን ብላ አታጣራም? ምንድነው ሰው ለምን እንደዚህ ፕራንክ እንደዚህ

መጫ ደስ ካጫርሰ ቢያንስ ይሁን ነገር እስክል እንኳን አጣብኩ። ምን ምን ቀለበት አውጥቶ ከመስጠት የሚያክል እንትን አለ ከዚህ በላይ ምን ልጠብቅ? ምኑ ልጠብቅ የሚያስጠብቅ ነገር አለ ልጠብቅ ማለት ነው። ጭራሽ ተቆጥተህ ምናምን እየሄድክ ነው። አይደለም እንትን እያጨበጨብኩኝ አንተ ለምን ስነ ስርዓት የማይኖር? ቢያንስ ይቅርታ ጠይቀው እንጂ። እሱን ምን ስላረገ ነው? ምን ስላረገ ነው? ፍራንክ ነው ተብለህ አይደል? ነገር አደረግብሻለሁ ዊና ይቅርታ፣ በቃ ማለት ለምንድነው ቀስ ሲጀመር ምንም ያንተ ችግር አይደለም። ፕራንክ ነው ከተባልክ በቃ ምንድነው ነገር ማታቀላው ምንም ታከብደው በቃ ፕራንክ ነው አልሽኛ አይደለ? በቃ ይሁን፣ እሺ፣ ፕራንክ እኔ እንትን፣ እሺ፣ በቃ ይቅርታ እጠይቀው ሄዳለሁ። ምን ስላደረግኩት? ምን ይቅርታ? ፕራንክ ነው ፕራንክ ስላረግ ስላረጋ፣ አይ ለምን እኔ ነኝ? ልክ አንደኛ ነገር፣ ምንም ያውቀው ነገር ለምን እኛ እዚህ፣ አንተ ፈልግሻለህ ስትልኝ መጀመሪያ አንተ ፈልግሻለህ ስትልኝ እሱን አናግሬ ነው። አንተ ቀለበቱ ራሱ የራሴ ነው እኮ ራሴ ነኝ። ስሚኝ፣ ይኸውልሽ እኔ እንደዚህ አይነት ነገር ስሜ ያረገኛል። በቃ ታውቂያለሽ። ይኸውልህ አንተ ራስ ማለት ነው። እንዴት እንደዚህ አይነት ነገር ልተሰጠልሽ? ይጠላታል። ልጅቷ እብድ ነች። ነገር ነው ነገር። ፕራንክ ምንም አላውቅም። ሰው አንድ ቀን ታስገድኛለሽ። እጄ ላይ የሆነ ነገር የሰው ሰው

ዘመኔ አንቺ አንቺ ግራ ጉኔ ከላይ ከላይ ከላይ ከላይ የተሰተሽ የተሰተሽ ለኔ አካሌ እንድትሆን ወገኔ